ጤና ስትልኝ ጤና ስትልኝ፣ እንደምንሰነበታችሁ እግዚአብሔር ይመስገን። እስካሁን እንግዲህ ወዳጆቼ አመሌን ሳታቁ አትቀርም። ድንገት ነው ዱብ ምለው ዱብ ምለው። ማስታወቂያ አልሰራም፣ ድንገት ነው የምመጣው። እንደምታቁት ድንገት መጥቻለሁ። ድንገት መምጣቴ ለምንድን ነው? ሬጉላር ስራ አይደለም ይሄ። ያው ቤተክርስቲያን እና ሀገር መከራ ላይ ስለሆኑ አንዳንድ ነገር ሳስተውል ነው። ስፖንታኒየስ ወይንም ድንገተኛ ሳላሰላ እንደ ፖለቲከኛ አስቤበት እከሌ እንደዚህ ይሁን እንደዚህ ብዬ ሳይሆን ድንገተኛ ማድረገው ምንድነው? በነፃነት ለመጠቀም ነው። እና ድንገት እንደዚህ ስመጣ መቼስ እንዳትሰቀቁ ይህ ሰውዬ ማስታወቂያ ሳይሰራ እንደ ሌሎቹ ሰው ሳይሰበስብ እንደፈለገ ድንገት እየመጣ ምንድን ነው የሚያደረገው እንዳትሉ አደራ እያልኩኝ፣ ዛሬ ለመናገር የምፈልግበት ጉዳይ በሀገራችን በተለይ በሀገራችን እና በመላው ዓለም ክፉና ኅሊና ቢስ ሰዎች እንዴት ስልጣን ይይዛሉ መልካሞች ደግሞ እንዴት ተገዢ ይሆናሉ የሚለውን ሳሰላስል ነበረ። በሚቀጥለው በሰፊው ጽሑፍ እያዘጋጀሁ ነው። በጣም ፎርማል የሆነ አቀራረብ ልቀርብ ማለት ነው። በደንብ አስቤበት ልቀርብ ነው። ይሄ ግን ስፖንታኒየስ ነው። የቻላችሁ ሰዎች ላይቭ ገብታችሁ ትከተሉኛላችሁ፣ ያልቻላችሁ ደግሞ ለወዳጆቻችሁ ሌላ ጊዜ ሼር ታደርጋላችሁ ማለት ነው። እንደዚህ አድርገን እንሄዳለን። ለምንድን ነው ክፉ ሰዎች ወደ ስልጣን የሚመጡትና መልካም ሰዎች ተገዢ የሚሆኑት? መልካሞች ዘወትር ተገዢ የሚሆኑት ክፉዎች ገዢ የሚሆኑት? ይሄ እንግዲህ ከጁልየስ ቄሳር ጀምሮ፣ ጀምሮ ስል ማካቬሊ ይሄ ፕሪንስን በጻፈው መጻፉ እና ደግሞ አብይ አህመድ እርካብና መንበር ብሎ በእምነት ደረጃ ተቀብሎ እኛ ላይ የፈጸመውን ምንድን ነው የሚባለው ተንኮል አጭበርብሮ የመግዛት ይሄን ይሄን የማነሳበት ነው ዛሬ እስቲ የአብይን ችሎታ ባጭሩ የኢትዮጵያን ህዝብ ሃይፕኖታይዝ ለማድረግ ካረጋቸው እኛም ብቻ ሳይሆን የዓለምን ህዝብ ካታለለባቸው የኖቤል ሽልማቱ ንግግር ናው ኮል አፖን ኖቤል ፒስ ፕራይስ ሎሪት ኦፍ ትዌንቲ ናይንቲን

ያን ጊዜ ይሄን ያዳመጣችሁ ሰዎች ኢትዮጵያውያን ምን ያህል ደስተኛ ነበር። ማሪያችን ኖቤል ሽልማት ተቀብሎ ለሰላሳ ዓመት ለሰላሳ ዓመት አይደለም ላይ ከሀያ ምናምን ዓመት የተፈጠረውን የሰላም ችግር ፈቶ እንደ ማርቲን ሉተር ያጠናውን ሕልም አለኝ ኢትዮጵያ እንዲህ ስትሆን እኔ ሕልም አለኝ ሲል በእውነት ሕልሙን ተጋርተን በጣም ተደስተን ነበረ። እንዳውም ወደሱ የተወረወረ ምናልባት ራሱ የሚያደራጀው ሊሆን ይችላል፣ ቦምብ ቀልበውለት የመጡ ሰዎች የቆሰሉ ሰዎች ነበሩ። ነገሩ ቲያትር ይመስል ነበረ። ምክንያቱም ወዲያው ቲሸርት እንደለበሰ ሆስፒታል ሄዶ ሲጠይቃቸው አይተናል። ለምንድን ነው ዛሬ እኔ ያነሳሁት በርዕሱ እንደምትመለከቱት ብዙሃኑ መልካም ዜጎች በጥቂቶች ህሊና ቢስ ክፎች ለምን ይገዛሉ? እስከ መቼስ በመከራ ውስጥ መኖርን የሚለማመድ ትውልድ ይቀጥላል የሚል ርዕስ ነው ያነሳሁት በእርግጥ እኔ ሰዎችን በሁለት ከፍዬ ማሰብ ጀምራለሁ ከቅርብ ጊዜ ወዲህ እና እሱም በደንብ በጽሁፍ እመለስበታለሁ። ሁለት አይነት ሰዎች ኢትዮጵያ ውስጥ ያሉ ይመስለኛል። ብዙሃኑ እግዚአብሔር የፈጠራቸው የሰው ልጆች ናቸው። ብዙሃኑ እነዚህ መልካም ናቸው፣ ነገር ግን በክፎች በቀላሉ የሚጠለፉ አእምሮ ያላቸው ሰዎች ናቸው። ጥቂቶቹ ደግሞ ጥቂቶቹ ደግሞ የእግዚአብሔር ፍጡር ቢሆኑም በምርጫ በራሳቸው ውሳኔ አሰላስለው አስበው ወስነው ሰው እንዲያስብ ተደርጎ ስለሆነ በእግዚአብሔር አምሳል በነፃ ፈቃድ የተፈጠረው በነፃ ፈቃዳቸው ተጠቅመው ከእግዚአብሔር ፍጡርነት ራሳቸውን ያወጡ ናቸው። ከእግዚአብሔር ፍጡርነት ራሳቸውን አወጡ ማለት ሰዎቹ ሌላ አውሬ ወይንም ሌላ ድንጋይ ወይንም ብረት ሆኑ ማለት አይደለም። ከእግዚአብሔር ፍጥረት ራሳቸውን አወጡ ማለት እግዚአብሔር መልካም ነው፣ መልካምነትን አጡ እግዚአብሔር ፈታኝ ነው፣ ፍትህ መስጠት ፍትህን ነፋጊ ሆኑ። እግዚአብሔር የሰው ልጅ ከመውደዱ የተነሳ እስከ መስቀል ድረስ መጥቶ የሞተለት ስጋውን ተዋህዶ የሞተለት አፍቃሪ ነው፣ ፍቅር ነው። እግዚአብሔር ፍቅር ነው። እነዚህ ራሳቸውን ከእግዚአብሔር የለዩ ሰዎች ደግሞ ፍጹም የሰው ልጅ ጠላት ናቸው። ፍቅራቸው ከቁስ ሀብት፣ ከዝናና፣ የስነ ልቦና በሽታቸውን ከማከም ጋር የተያዘ ነው። ይህን ብንረዳ ኖሮ እናክማቸዋለን እንጂ አንከተላቸው አሁን የእግዚአብሔር ፍጡር ሆኖ በእነዚህ በክፎች የተጠለፉ ሰዎች የፖለቲካ ፍጡራን ናቸው፣ ነው እኔ ምላቸው። የፖለቲካ ፍጡራን ናቸው። አሁን ለምሳሌ ኦነግን የሚከተሉ ወይም ህዋትን የሚከተሉ ሰዎች የሚከተል ትግራዋይ የህዋት ፍጡር ነው፣ የእግዚአብሔር ፍጡር አይደለም። እንዲህ ስል ፍጥረቱ ራሱ ተለወጠ ማለት አይደለም፣ ገልጬዋለሁ። የኦነግን የሚከተል ሰው የኦነግ ፍጡር ነው። የእግዚአብሔር ፍጡር አለ። ለዚህ ነው ሰው ከማረድ፣ ጽንስ ከማስወረድ፣ ሰው ከማቃጠል፣ ጽንስ ከመብላት፣ ደም ከማፍሰስ እንኳን የማይታቀቡት ሰው ሲያፈናቅሉ ድል የሚመስላቸው እነዚህ በእግዚአብሔር አምሳል በእግዚአብሔር አርአያ ተፈጥረው እንደ እግዚአብሔር መልካም፣ ደግ፣ አፍቃሪ መሆን ተስኗቸው የሚመራቸውን ድርጅት የተከፈሉ የድርጅቱ ፍጡራን ናቸው ማለት ነው። ማንም ይሁን አማራም ሊሆን ይችላል። አሁን አገው ሸንጎ ነኝ ብሎ ባለፈው ሳምንት ገብቶ ከኔ ጋር የተከራከረውም ሰውዬ ሊሆን ይችላል። እነዚህ የፖለቲካው ልሂቃን ጥቂት ክፉ ሰዎች የፈጠሯቸው ፍጡራን ናቸው። እነዚህ ፍጡራን ግን እንዴት ነው የሚፈጠሩት የሚለውን ፕሪንስ የሚባለው መጽሐፍ ላይ እንዲሁም ብዙ ጊዜ ማኬቪሊያን ማኬቪሊያን እየተባለ ሲነገር ሰማ ማኬቪሊ እራሱ ክፉ አድርጉ ብሎ አይደለም ክፉዎች እንዴት ስልጣን እንደሚይዙ ያስረዳበት መጽሐፉ ነው። እና እነዚህ ከእግዚአብሔር ፍጥረትነት ወደ ክፋታቸው መሳሪያን ራሳቸውን የቀየሩና ሌሎችን ያስከተሉ ሰዎች እንዴት ኦፕሬት እንደሚያደርጉ የሚናገርበት ነው። ስለዚህ እሱን እየጠቀስን እሱን በእንግሊዝኛ ነው ትንሽ ትንሽ እየሰማነው የእኛን አገር ጉዶች እና ክፎች ብልጣብልጦች እናያለን ማለት ነው። ቅድም ቃል እንደገባሁት ስለ እነዚህ ሰዎች ስነ ልቦና ጽሁፍ እያዘጋጀሁ ነው። ናርሲሲስት ናቸው። ራስ ወዳድ፣ የበዛ ራስ ወዳድነት። ሰው ራሱን ለማዳር ራሱን ይወዳል፣ ማንም ሰው በተፈጥሮ ግን የበዛ ራስ ወዳድነት፣ ራስን ከሌሎች በላይ የማድረግ በሌሎች መስዋዕትነት፣ ጥፋት፣ ሞት፣ እልቂት፣ ስደት፣ ስልጣን መፈለግ፣ ጥቅም መፈለግ፣ ህሊና ማጣት፣ እሱ ነው ናርሲሲስት የሆነው። እና እሱን በረጅሙ ፕሮግራም በሶስት በአራት ትመለስበታል ነው። ዛሬ ግን ጫፉን ለማስያዝ የፖለቲካ የፈጠራቸው ጥቂት ሰዎች ብዙኃኑን የእግዚአብሔር ፍጡራንን ለምን ይገዛሉ? ብዙኃን መልካም ሰዎች በጥቂት ኅሊና ቢስ ክፎች ለምን ይገዛሉ? የሚለውን እንዳው ትንሽ ለሀሳብ መንሸራሸር ላቅርብ ብዬ ነው። እስቲ ማኪያቬሊያንን ያጠኑ ሰዎች ክፉ ሰዎች እንዴት ስልጣን እንደሚይዙ በአጭሩ ላሳይ። Why the most incompetent people often end up in charge?

ህሊና ሰዎች ወደ ስልጣን ይመጡት ወደ ንክስና የሚመጡት ወደ መሪነት ሚወጡ ወደ ጀነራልነት፣ ወደ ጠቅላይ ሚኒስትር፣ ወደ ፕሬዚዳንትነት፣ ወደ ንክስና ለምንድን ነው የሚለውን ነው። እንግዲህ እነዚህ አጥኚዎች ከሮማ ዘመን ጀምሮ ያለው ምሳሌ እያነሱ እንትን ያሉት ያነሱት እሱን ለማንሳት ፈልጌ ነው a bitter ደኒን ክሩገር ኤፌክት ደኒን ክሩገር ኤፌክት የሚባለው እንዲህ አይነት ሰዎች መልካም ያልሆኑ ሰዎች እንዴት ብዙሃን መልካሞችን ጠምዝዘው ተገዢ እንዴት እንደሚያደርጉ ያጠኑበት ነው። ነቲቭ ባያስ ወር ፒፕል ዊ ሊሚትድ አቢሊቲ ዋይልድሊ ኦቨርስቲሜት ር ኮምፕተንስ በጣም ውሱን ችሎታ ያላቸው ውሱን የማስተማል አቅም ያላቸው የማስተዋል አቅም ያላቸው ውሱን ልምድ ያላቸው ሰዎች ለምንድነው ራሳቸውን ከፍ አድርገው የሚያዩት? በተቃራኒው ደግሞ የተማሩ አስተዋይ ሰዎች ለምንድነው የሚያመነቱት? In other words, the less you know, the more certain you are, and that blinding certainty can catapult fools into power. እውቀትህ በጣም ዝቅተኛ፣ አስተሳሰብህ በጣም ጠባብ በሆነ ልክ በራስ የመተማመንህ አቅም ይጨምራል። ምክንያቱም አላዋቂነትህን ማወቅ አትችልም። ያ በራስ መተማመን ያ በባዶ ሜዳ በራስ መተማመን ደደቦችን፣ ክፉዎችን፣ ኅሊና ቢሶችን ወደ ስልጣን ይገፈትራቸዋል። በተቃራኒው ደግሞ አስተዋይ ሰዎች ከነሱ የተሻሉ ሌሎችም እንዳሉ ስለሚያስቡ የተለያዩ አስተውሎት ተገናኝተው ሀገርን ሕዝብ መምራት እንደሚገባቸው ስለሚያስቡ ራሳቸው ወደፊት የመወርወር በሰዎች ላይ የመንግስት ዝንባሌያቸው ዝቅተኛ ነው። ደደቦቹ ግን አይጠራጠሩም። ከህዋትና ከኦነግ አሁን ከሚገዛን ሰው ስትነሱ ማስተዋል የማይችሉ ሰዎች ነገሮችን የመጠምዘዝ በፍጥነት እርምጃ የመውሰድ እና ያሉትን ያገኙትን ኦፖርቹኒቲ ወይም እድል ሁሉ የስልጣን እድል ሁሉ መቀማት እንደሚችሉ ያሳያል። እነዚህ ሰዎች አንድ ጊዜ የስልጣን ቦታ ከተቆናጠጡ በኋላ በእነሱ ቢጤ አማካሪዎች እንዳውም የተሻሉ ሰዎችንም ስለሚጠቀሙ ከዛ በኋላ ስልጣን ላይ ቁጭ ብለም ማንኛውም በአእምሯቸው ልክ የሚታያቸውን ቅዠት ሁሉ በአገር ላይ ለማስፈን ይሰራሉ። እኛን ኢትዮጵያውያን ያጋጠመን እሱ ነው ከመንግስቱ ኃይለማርያም ጀምሮ

የዓለምን ውስብስብነት ኮምፕሌክሲቲ እንደ ዳይናሚዝም ምንለው ተለዋዋጭነትና ውስብስብነት እያሰቡ ስለሚያመነቱ እና ሌሎች እውቀቶችንን ሰብስበው በጋራ ሰው አወያይቶ የሰውን እውቀት ሁሉ አንድ ላይ አምጥተው ለመስራት ስለሚያስቡ ራሳቸውን ነጥለው ወደፊት አይወጡ ሁል ጊዜ። ስለዚህ ክፉዎችና ደደቦች፣ ጠባቦች ወደፊት የሚሄዱት ለዚህ ነው። ነው እንግዲህ ጥናቱ የሚያሳይ

የሮማን ግዛት ያነቃነቀ የእርስ በርስ የስልጣን ሽኩቻዎች ነበሩ እና ነገስታትም ነበሩ። እነዛን ነገስታቶች ለመተካት አንዳንድ የሚመጡት በተለይ ጁሌ ቄሳርን ምሳሌ አድርጎ በደንብ ያቀርበዋል። ቤተሰቦቻቸው በተለይ እናቱ የጁልየስ ቄሳር እናት የንግስታት ቤት ውስጥ ገብታ በዛ ለማደግ ትፈልግ ስለነበር ልጆቿ የንግስና መስመሩስ እንዲገቡላ ስትፈልግ የነበረ የልጅ አስተዳደጓ በጣም አደገኛና ጠባብ በስልጣን ፍትወት የተነደፉ ነበሩ። እና እንደምንም ንጉሱን አግብታ ጁልየስ ቄሳርን ወልዳ ነው ለስልጣን ያበቃችው። የእናቱ የፈጠረችበት ራስን ትልቅ የማድረግ ግን አላዋቂነት። ሰውየው ብልጥ ነው በእርግጥ። ግን ብልጠት በደደብነትና በራስ ወዳድነት ሲታጠር አደገኛ ይሆናል። He witnessed firsthand how cunning and deception often triumph over ability, and how ማታለል፣ ገጽታ ግንባታ፣ ንግግር ችሎታ ከእውነት ከእውቀት ለትውልድና ሀገር ከማሰብ የበለጠ እንዴት ደደቦች ለስልጣን እንደሚያበቃ

አንድ የስልጣን ከያዙ በኋላ በጣም ጨካኝ በጣም ደግሞ አታላይና በገጽታቸው ግንባታ ላይ የሚያተኩሩ ሰዎች ናቸው። ስለ ገጽታቸው በጣም ይጨነቃሉ፣ ፊታቸውን ሳይቀር እንኳን ንግግራቸውን። ስለዚህ የሕዝብ ስቃይና መከራ እያለ ለምሳሌ ሕዝብን ቤት አፍርሰ መናፈሻ ሰርተ በቦሌ በኩል ከውጭ የሚመጣ ሰው እንዲያይል ማድረግ የገጽታ መከራ ነው። በእውነት ማኬቬሊ ዘንድሮ ቢኖር ኖሮ ስለ ሮማውን ንጉሥ ስለ ጁልየስ ቄሳር ሳይሆን የሚጽፈው ስለ አብይ አህመድ ይጽፍ ነበር። ስለ አብይ አህመድ ይጽፍ ነበር እና ይሄንን እዚህ ላይ ላብቃና በሚቀጥለው የሰላሳ ደቂቃ ይሄንን የምንቀጥልበት ነገር ሰርተን ክፍል በክፍል እየተወያየንበት እንሄዳለን ማለት ነው። አይ ቲንክ ቲክቶክ ላይም መጥቼ ይሄንኑ በደንብ አብራርተን እንነጋገራለን። የዚያ ሰው ይበለን። አመሰግናለሁ። ይህ ርዕስ በደንብ አስቡበት። እንደ ማስታወቂያ ነው፣ ረዘም ያለውን አቀርባለሁ። ደህና ደሩ።